ያንተን ላይፍ ማስጨነቅ የሚፈልግ መንፈስ አለ። ትዳር እንዳይሰራ እውነት ነው። ከማን ጋር ምትኖረው ብቻ ትዳር እሷ ከኔ የሚመጣው ሁለት ዓመት ከተለያዩ ከልጆች ከተለያዩ የባለቤት ፎቶ አለ። ፎቶ አንስጠኝ። ታምራላችሁ። እግዚአብሔር ከእናንተ ዘር ላይ ከእናንተ ቤተሰብ ላይ ቀንበር ይሰብራል። አሜን። ስፔሻሊ ቱራ ከቱራ ቤተሰብ ላይ ቱራ ማን ነው? እሱ ነው ዓለም የምትባል አይቻለሁ። ምናችሁ ነች አንቺ ምንሽ፣ እንደወደድኩልሽ ልንገርሽ። ለቤተሰቦችሽ የምትታገ ሴት ነስ ነው። አንድ ነገር ልንገርሽ፣ ደስ የሚል ዜና ልንገርሽ። ስለ አበራ ህይወት አትጨነቂ። አበራ ማን ነው? እኔ ነኝ። እህትና ወንድም ልጸልይላችሁ። ያንተን ላይፍ ማስጨነቅ የሚፈልግ መንፈስ አለ። እውነት ነው። ምንም ነገር እንዳይሰራልህ አድርጎ ማስጨነቅ የሚፈልግ መንፈስ፣ እውነት ነው። ትዳር እንዳይሰራ፣ እውነት ነው። ስራ እንዳይሰራ፣ በሁሉም አቅጣጫ ያንተን በር መቆለፍ የሚፈልግ መንፈስ አለ። እግዚአብሔር ከዚህ ሰዓት ጀምሮ ገልብጦታል። አሜን። አንድ ያገለጋችሁ በጌታ ምን ያክል አመት ሆናችሁ? ነከልኩበትን ጂሱስ ከዚህ አይደለም መሄድ አለብን። በየኔ ጀመረ ስሚ ትዳር ሊሰራለት አልቻለም። ከማን ጋር የምትኖረው? ብቻ ከዳሪጋ ትዳርሳ ከትዳር የሁለት አመት ሊሆነኝ ሰኔ የሚመጣው ሁለት አመት ከተለያዩ ከልጆች ከተለያዩ ምን እንደያልኩ ትዳር ሊሰራልህ ትዳር ውስጥ አዩ ትዳር ውስጥ የለም ግን ሰውየው ስራ ሊሰራልህ አልቻለም። የዚህ ሁሉ ትልቁ ችግር ምን እንደሆነ ነገር አሁን አንዳንዶች ወደ ደስ ላይላችሁ ይችላል። አንዲት አክስታችሁን አዩዋት እሺ በየጠንቋይ ቤት የምትሄድ አንዲት አክስት አይቻለሁ። እሺ ስሟን ከፈለጋችሁ ነግራችኋለሁ። ስሟን ነገረኝ። ፕሮፌሰር ልተን ቢ ፕሮፌሰር የባለቤት ፎቶ አለ ልጆች አለኝ ፎቶ አንሰጠኝ። የባለቤት ባለቤቱ ሚስኪን ሴት ነች። የእሱ ባለቤት በጣም ሚስኪን ሴት ነች። ያምራሉ አይደለ? ያምራሉ። ፎቶ ላይ የተጻፈ ጽሑፍ። ይሄን ፎቶ ኪስ ውስጥ ከታት ችግር የለውም። ፕሮፌሰ ኢዳዴ እጅግ በጣም ሚስኪን ሴት አንተን ስታገባ ምንም ነገር ሳይኖረህ እውነት ነው። እንዴት አምን እንዳገባች ለእራሱ ነያጋባል። ምንም ሳይኖረኝ ምንም ሳይኖረኝ ባዶ ባዶ ነኝ። ቤት የለኝ፣ ንብረት የለኝ፣ እውቀት የለኝ። ዲፕሎማ ነበርኩኝ። ዛሬ ላይ ሁለት ድግሪ ያለኝ አንድ ማስተርስ አለኝ። ከለ ሚስቴ ተፋትቻለሁኝ። አንዲት ጠንቋይ ቤት የምትሄዳ ክስታችሁን አይቻለሁ። አንዲት ጠንቋይ ቤት ስሟን መጥራት ቀላል በጣም ቀላል ነገር ለኔ ስም መጥራት ነው። እግዚአብሔር ከናንተ ዘር ላይ ከናንተ ቤተሰብ ላይ ቀንበር ይሰብራል። አሜን። እስፔሻሊ ቱራ ከቱራ ቤተሰብ ላይ ቱራ ማን ነው? ቱራ ማን ነው? አባታችን ነው። ፕሮፌሰር ፕሮፌሰር ነው። ፕሮፌሰር ዳዲ ተሰበረ፣ ተሰበረ፣ ተሰበረ። አሜን፣ አሜን። ከናንተም ቤተሰብ ላይ ተሰብሯል፣ ተሰብሯል፣ ተሰብሯል፣ ተሰብሯል።

የእናንተ ህይወት በመንፈስ ቅዱስ ኃይል ነጻ ወጥቷል። አሜን። በመንፈስ ቅዱስ ኃይል ነጻ ወጥቷል። አሜን። ኢየሱስ፣ አንቺ ምንሽ እንደወደድኩልሽ ልንገርሽ፣ ለቤተሰቦችሽ የምትታገስ ሴት ነሽ። አሜን። እውነት ነው ነው። ወንድሜ ልቀቅ። ፀሎትሽ በሙሉ ይሄ ነው። እሷ ከእሷ በላይ ለእሱ እንዲጸልይለት ለቤተሰቡ እንዲጸልይ ነው ትፈልጋል። እውነት ነው። ማንም ዘመድ የላቸውም። አንደኛ ቤተሰብሽን ጌታ ኢየሱስ ምርኮ አድርጎ እንዲሰጥሽ እጸልያለሁ። ቤተሰብሽን ምርኮ አድርጎ እንዲሰጥሽ ጸልይ። አንድ ነገር ልንገርሽ። ቀናቤ ተነሽ። አንድ ነገር ልንገርሽ። ደስ የሚል ዜና ልንገርሽ። ስለ አበራ ህይወት አትጨነቂ። እኔነኛበረአበራ ማነው? ስለ አበራ ህይወት አትጨነቂ። አሜን። ስፔሻሊ ሷን የምታስጨንቃት አንተ፣ እግርህ እያዘ። አሜን። ባለቤትህ በጣም ሚስኪን ሴት ነው። እውነት ነው። ትልቁ ችግር አንተ ነ። እውነት ነው። ኢቨን ላይክ በቅርብ ጊዜ ውስጥ ስትደውልልህ እንኳን አይቻታለሁ። እውነት ነው። ልክ ነኝ አይደለ? እውነት ነው። ሶስት ቀን አራት ቀን በፊት ስደውል አይቻለሁ። በትክክል ምን አለች? በትክክል ምን አለች? ባለቤትህ ለልጆችህ ቢያንስ ለልጆችህ ኑር፣ ልጆችህን እርዳ አለች። ከሶስት ቀን በፊት ከሶስት ቀን በፊት እውነት ነው የጌታ አሁን ወደ ቤት ተመለስ፣ ወደ እሷ ተመለስ። እሺ እመለሳለሁ ጌታ። ወይ ስማኝ፣ መልሰኝ፣ መልሰኝ ጌታ። ወይ መልሰኝ፣ እፈልጋለሁ፣ እመልሳለሁ። እሷም ደግሞ አንድ ነገር ይሄ ምዕመናን እንዲሰማል የምፈልገው ከአሁን በፊት ኦርቶዶክስ የነበረች ስሟ ባለቤቴ ራሔል ናት። እውነትን ምስኪን ናት። ኮሌጅ አላቸው። የእኛ ቤተሰቦች እዛ አስገብቼ ብዙ እየተማረረች ነበር። እውቀት አላት። ያንተ ትልቁ ችግር ምንደ ልንገረህ። እውነት ነው እ ባለቤትህ ራሄል ነበረች። ሌላ ሴት መጣች። እውነት ነው ጌታ። እሷ ስትመጣ እችኛ ቷ አስጠላች። እውነት ነው ጌታ። ልክርኛ አለ። ትክክል ነው። እችኛ ቷ መጣች። እውነት ነው። ራሄል አስጠላች። አላስጠላችኝም፣ ግን በመሀል የተፈጠሩ ችግሮች መቼም አታስጠላኝም። ባለቤቴ መቼም መቼም እውነት ነው። መጣች ሌላ ሴት መጣች። እውነት ነው። ከእሷ ጋር ካላላልክ አንተ። እውነት ነው። ልክ ነኝ አይደል? ብዙ ብዙ ነገሮች እውነት ነው። ነገሮች እውነት ነው ከዛ በኋላ ትዳሩ ፈረሰ እውነት ነው። አሁን ራሄል የጠበቀች ነው እንደውም ራሄል ያለችኝ እኔ አፍቅር ያለውኝ ከአሁን በኋላ ሚስት አግባ ስትለኝ፣ ውሸት ነው ውሸት ነው። አመሰግናለሁ፣ የጌታ ሰው የሚያምን ሰው አለዚህ ጉባኤ ውስጥ አመንኩኮ፣ አመንኩኮ አበራና ራሄል አብረው እንዲሆኑ እንጸልይ። አዎ፣ በኢየሱስ ስም ኃይል አብራችሁ እንድትሆኑ ጸልያለሁ። አሜን። አብራችሁ እንድትሆኑ ጸልያለሁ። አሜን፣ አሜን። ወደ አንተ ህይወት መለስኳት። አሜን። ወደ አንተ ወደሷ ህይወት ተመለስ። አሜን። ቻው። አሜን፣ አሜን። አመሰግናለሁ። የጌታ ሰው አሜን። በራችሁ ተከፍቷል ነገራችሁ ተለቋል አሜን የቱራ ቤተሰብ ቀንበር ተሰብሯል እሺ አሜን ተባረኩ አሜን ኢየሱስ የናዝሬቱ ኢየሱስ አንድ በላይ በላይ የሚል ስም አየው ጎረቤታችን ነው ነቀምት ክፍለ ሀገር ነበር ስንኖር የነበረው እኔ አዲስ አበባ ከገባው አሁን ወደ 16 ዓመቴ ነው እሷ እዛው ነቀምት እየኖረች ነው እዛው ጎሮ ቤታችን እንደውም ቤታችን የገዛው በላይ የሚባል ነው አዎ የእናንተ ቤት አድሮ የድሮ የተሸጠ ቤታችንን የገዛው እሱ ነው ሰላም ነው ከበላይ ቤተሰብ ጋር እናንተ ሰላም ናችሁ እስኪ እሷ ስለምታቅ እኔ ስለራኩኝ እስኪ ሁሉንም ሰው ይቅር ብያለሁ በይ ሁሉንም ሰው ይቅር ብያለሁ የበላይንም ቤተሰብ ይቅር ብያለሁ የበላይንም ቤተሰብ ይቅር ብያለሁ ቻው ተባረኩ ስለተከታተላችሁን እናመሰግናለን። የሄቨን ቲቪ የአራሰት አገልግሎት በቤታችሁ ሆናችሁ መከታተል ለምትፈልጉ ቀጥሎ ያለውን የኢትዮሳት ፍሪኩንሲ ጠቀሙ። ፍሪኩንሲ 11605 ፖላራይዜሽን ሆሪዞንታል፣ ሲምቦል ሬት 45000። በተጨማሪም በየጊዜው የምንለቃቸውን ቪዲዮዎችና የተለያዩ መረጃዎችን ለመከታተል ፕሮፌት ሚራክል ተካ የሚለውን የፌስቡክ ገጻችንን ላይክ እና ፎሎ ያደርጉ እንዲሁም ፕሮፌት ሚራክል ተካ የሚለውን የዩቲዩብ ቻናላችንን ሰብስክራይብ ያደርጉ። የምንለቃቸውን አዳዲስ መንፈሳዊ ቪዲዮዎች በሰዓቱ ቀድሞ እንዲደርሱ ደግሞ የደውል ምልክቱን ይጫኑ።